ስለዚህ ትምህርት ቤቶች የዚህን ዋናውን ሚና መውሰድ አለባቸው። ለነበረን ቆይታ እጅግ በጣም አመሰግናለሁ። ስለሰጣችሁ እናመሰግናለን። ማህበረሰቡ የሰላም ባለቤት እንዲሆን አሁንም ወደፊትም እንሰራለን።